ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ የመጣሁት በጣም ያሳዝና ማለት ነው። ኢነሊላሂ ወኢነረጃሁ ማለት ነው። አላህ ተድንገተኛ ሞትና ከድንገተኛ ህመም ይጠብቀን። የምር ነው የምላችሁ፣ በጣም ያሳዝናል። እንግዲህ እንደ ሰማችሁት እንደምታውቁት ሰሞኑን ከትላንት ወዲያ እህታችን ህይወቷ አልፏል። ዱባይ ላይ ማለት ነው። እንጃ አላቅም በጣም ያማል። እህታችን በምን ምክንያት ነው የሞተችው፣ እንዴት ነው የሞተችው ወደሚሉ ቪዲዮውን እስከ መጨረሻ ተከታትላችሁ፣ እናንተም ደግሞ ኮመንት ላይ ያላችሁን ነገር አስቀምጡ ማለት ነው። አሰላሙ አሌይኩም ወራህሙትላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። እና እንግዲህ መግቢያ ላይ እንዳይሰማችሁ ዛሬ በአዲስ ነው የመጣሁት፣ በጣም በሚያሳዝን ሁኔታ። ከዚያ በፊት ግን ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤቴ ተቀላቀሉ። ውድ ቤተሰቦች ደግሞ ላይክ ነሽር እያደረጋችሁ አበረታቱ ማለት ነው። እንግዲህ እህታችን በዱባይ ላይ ህይወቱ አልፏል። አላቅም። በጣም ያማል፣ ያሳዝናል፣ ዋለራሴ የሚያስብላል ማለት ነው። እኔ እንጃ አላቅም። እህታችን ግን በምንድን ነው? በምን ኬዝ ነው የሞተችው? ህይወቷ ሊያልፍ የቻለው በምንድን ነው? ይህን ግን ለብዙ ሰው ጥያቄ ነው የሆነበት ማለት ነው። ምክንያቱም ጓደኞቿ ጋር ስትጫዋት አምሽታ ስትቦርቅ አምሽታ በኋላ ላይ እንደገና ህይወቷ አለፈ ሲባል በጣም ያማ። ለጓደኞቿ ለቤተሰቦቿ መጽናናትን እመኛለሁ ማለት ነው። በጣም ያሳዝናል። እኛ በሰው ሀገር ላይ ስንኖር በጣም ብዙ ነገሮች እናሳልፋለን። ምክንያቱም እያመመን እንዳላመመን ሆነን ራሳችንን አስረን ሆዳችንን በሻርፕ ታጥቀን አስረን ማለት ነው፣ እንደዚህ እየሆነ እየሰራን አንዳንድ ጊዜ ትኩረት የምናደርግለኛ ራሱ ጥሩ ነው ማለት ነው ምክንያቱም እኛ ብዙውን ጊዜ ህመማችን እንዲሰረጅ ወይም ህመማችን ስር እንዲሰድ እያረግ ነው ያለ ነው እኛንን አብዛሃኞቻችን ማለት ነው። ምክንያቱም ህመማችንን እንደብቃለን። ፓነዶል እየዋል እንደዚሁም የተለያዩ ነገሮች እየጠጣን ራሳችንን ለማስታገስ ወይም ህመማችንን ይቀንስልናል ብለን እነዛን ነገሮች እናደርጋለን። ነገር ግን ራሳችን እየተጎዳን ያለ ነው። እኛ ዝምባልን ሰዓት በሽታው እየሰረጀ በሽታው ስር እየሰደዴ መጨረሻ ላይ ሲሆን ይህን ነገር ስንሰማ በጣም ያማል ማለት ነው። እና እንግዲህ ይቺ እህታችን በጣም ነው ያሳዘነችኝ። እኔ እንጃ አላቅም፣ ስደት ላይ እንደ ዝተንከራተን ነገን እየጓጓን ነገን ለመኖር እየጓጓን እኔ እንጃ ምን አይነት ጊዜ ላይ እንደሆነ አላቅም ማለት ነው። የምር ሰው አሁን ላይ እኮ ሁሉም አይቀርም ከሞት ማንም አይቀርም፣ ባለስልጣኑም፣ ሀብታሙም ድሃውም አልቅሶ የሚኖረውም ተደስቶ ሚኖረውም እዚች ምድር ላይ ማንም አይቀርም። ያቺ ቀናችን ስትደርስ ሁላችንም ተጓዥ ነው ማለት ነው። ነገር ግን አላህ አማሟታችንን ያሳምርልን። ስደት ላይ ደግሞ በጣም ከባድ ነው። አላህ በሰላም ለሀገራችን ያብቃ ማለት ነው። እና እንግዲህ ይች እህታችን እያሉ ያሉት አሁን ከበፊትም ጀምሮ የዛሬ ሶስት ወር ታማ ነበር። እንደዚሁ ሐኪም ቤት ገብታ ያለውን ነገር እንትን ብላ ያው ታውቃላችሁ፣ እኛ ሰዎች አታስችለንም ነፍስያችን። አንደኛ ስደት ስለመጣን ሰው ቤት ሆነን አልሰራም ወይም ስራ ማቆም ከባድ ነው ማለት ነው። እንግዲህ በዛ ምክንያት ያው ሻል ብሏ ወደ ስራም ገብታ ነበር። እንግዲህ እህታችን እየ ልብ ኬዝ ነው ነው የሚባለው። በጣም ታሳዝናለች ከርታታችን ማለት ነው የምር። እና አመለላችሁ ነው ሰው ሲ የተለያዩ ነገሮች ማልቀስ ምን ማለት ይሄ ለእኛ ምንም አይጠቅመንም። አንደኛ ነገር ለምን አንድ ሰው ከሞተ ፎቶቸውን ባትለጥፉ ጥሩ ነው እንዴ ራሴ አስተሳሰብ ማለት ነው እንዴ ራሴ እንዴ ራሴ ነው እኔ ስለሌለው አይደለም የራሴ ነው ምጠይቃችሁ። ለምንድ ታውቃላችሁ ታቃላችሁ። አንደኛ ለቤተሰብ ጥሩ አይደለም፣ ለጓደኛ ጥሩ አይደለም። መጀመሪያ አንድ ሰው ሳይሞት በፊት መዋደድ፣ መጠያየቅ ባለን ነገር መጠጋገር ማለት ነው። ከሞተ በኋላ እሷ ኮ እንደዚህ ናት ወይም እሱ ኮ እንደዚህ ነው ያን ፎቶ ባንለጥፍ ጥሩ ነው ላለሁኝ እና እንግዲህ፣ ይች እህታችን በልብ ኬዝ ነው እየተባለ ነው። በጣም ታሳዝናለች። እውነት ለማውራት ከባድ ነው። ስደት ላይ አሁን ላይ በተለይ ወጣቶቹ ወንድሞቻችን፣ እህቶቻችን በስደት ላይ ህይወታቸው እያለፈ ነው ማለት ነው። ኢነሊላሂ ወኢነረጃሁ። አላህ ይጠብቀን። ወላሄ ነው ምላችሁ ሁላችሁም በየእምነታችሁ ዱ አድርጉ አላህ ይጠብቅ ማለት ነው እና ደግሞ ሴት እህቶች ማለት ነው ሴት እህቶች የምትዘነጉት ነገር ምንድን ነው ውሃ ጠጡ ውሃ ጧጧ ጠጡ በተለይ በባዶ ሆዳችሁ በደንብ ጠጡ ማለት ነው እኔ አሁን በዚህ ሁለት ጠጣለሁ እውነት ለማውራት እኔ ውሃ ወዳለሁ አልሐምዱሊላ ውሃ አንዳንዶቹ ሴት እህቶችም እንላሉ ውሃ ያወፍራላ ተጠጡ ቀዝቃዛ ውሃ ትጠጡ ይህ ዝም ብሎ ኖርማኑ ምንም አይደለም ማለት ነው አመለጠኝ ኖርማኑ ምንም ምንም አይደለም፣ ዝም ብላችሁ ጠጡ። አበላላችሁ ነው የሚወፍራችሁ፣ ሌላ አይደለም ውሃ ያወፍራችሁ ማለት ነው። ስለዚህ በባዶ ምንም ሳትጠቀሙ ውሃ በደንብ ጠጡ። ሽንት ቤ መሄድ የምትፈልጉ ደግሞ በጣም ብዙ ህቶች የምትቸግሩ አላችሁ። ለምን በሉኝ። ሽንት ቤ መሄድ እየፈለጋችሁ ይህን ጨርሼ ስራ ይህን ጨርሼ ለምን ትላላችሁ? እኔ በራሴ በጓደኛም ስላየሁት ነው ማለት ነው። ማለት እኛ ስንኖር ነው ስራውም የሚሰራው፣ እኛ ስንኖር ነው የፈለግነውን ነገር ማድረግ የምንችለው ማለት ነው። ስለዚህ ውሃ በደንብ መጠጣት አለባችሁ። ሽንት ቤት ደግሞ አንዲት ጓደኛዬ ምናል እኔ ሽንት ቤት ሻወር ስወስድ ወይም ጧት ስነሳ ነው ስትል፣ በጣም ነው ያዘንኩት። እንዴ ለምን ሶላት ስትሰግዱ ኦዶ ስታደርጉ ምናምን መጸዳዳት ግድ ነው ማለት ነው። እና ውሃ ተጠቀሙላችሁ ሆይ ማለት ነው። ውሃ ጠጡ፣ በደንብ ውሃ ጠጡ። ከምንም በላይ ደግሞ ውሃ ጥሩ ነው። ለምን መሰላችሁ? አንደኛ ለኮሌታችን፣ ሁለተኛ ነገር ደግሞ ውሃ ያስፈልገናል። ዲስማችን ማለት ነው ያለው። ውሃ ዘራ አትክልት ውሃ ከለለው ይደርጋል ይደርቃል። የእኛም ዲስም ደግሞ ውሃ ከለለው በሽታ ላይ ነው የምንወድቅ ማለት ነው። ስለዚህ ውሃ ተጠቀሙ፣ እራሳችሁን ጠብቁ እህቶች። ከምንም በላይ ደግሞ ህመማችሁን አትደብቁ። ህመም በተሰማችሁ ሰዓት ወደ ሐኪም ቤት ሄዱ፣ ቼክ አድረጉ። ምክንያቱም ጤና ነው ትልቁ ነገር። እኛ ጤና ስንሆን አይደል ሁሉንም ነገር ለማድረግ እንትን የምንለው የምናስበው። ስለዚህ ህመም ሲሰማችሁ አትደብቁ ህመማችሁን፣ ሂዳችሁ ቼክ አድርጉ። አንዳንድ ጊዜ ደግሞ እንደዚያው በሶስት ወር ምናምን ሙሉ ምርመራ አድርጉ ማለት ነው። ምክንያቱም ጤናንም ያህል ነገር የለም ማለት ነው። እና በጣም ያሳዝናል እንግዲህ ለዚች እህታችን ለቤተሰቦቿ፣ ለጓደኞቿ፣ ለሙሉ ወገኖቿ ፈጣሪ መጽናናትን ይስጣቸው። በጣም ያሳዝናል። እንግዲህ እህታችን በጣም ታሳዝናለች። ያው እንግዲህ ምን ታደረጉታላችሁ? የኛ ህይወት እንዲህ ነው ማለት ነው። እኛ በስደት ተንከራተን እንደዚህ አድርገን ሀገራችን ሄደን ይህን በቃ ብዙ ነገሮች እንመኛለን ማለት ነው። ነገር ግን አለ ይጻፈልን እና ምንድን ነው በሰው ሀገር ላይ ፈጣሪ የጠበቀን ክፉን ነገር ያረቀልን ማለት ነው። በጣም ያማል እውነት ለማምራት በጣም ያማል። ማለት ስደት ላይ ሞት ማለት ከበር ነው። እንኳን ሞት አይደለም ህመም ራሱ በጣም ከበር ነው። ስለዚህ ራሳችሁን ጠብቁ እህቶች ማለት ነው። ውሃ በደንብ ተጠቀሙ። ውሃንም ያህል ነገር የለም። አትክልት ያለ ውሃ እንደሚደርቀው የኛም ሰውነት ደግሞ ያለ ውሃ ከባድ ነው ማለት ነው። እና ሐኪም ቤት ራሱ ውሃ ጠጡ ኮ ይላሉ። የምር ነው ምላችሁ። እንደዚህ ስለሆነ ራሳችሁን ጠብቁ ነው ምለው። እንግዲህ የዛሬው ይሄን ይመስላል። እህታችንም ደግሞ እንግዲህ ምን ይደረጋል? ያው ሞት፣ ሞት ለማንም አይቀርም። አሟሟታችንን ያሳምርልን። እንግዲህ በዚሁ ጨርሳለሁ። ለቤት አዲስ ሆናችሁ ሰብስክራይብ እያደርጋችሁ ወደ ቤት የተቀላቀሉ ውድ ቤተሰቦች ደግሞ አስተያየታችሁን ኮመንት ላይ ላይክ አድርጉልኝ።